ከደሞዝ ጭማሪ ጋር በተያያዘ አስደሳች መረጃ ይፋ ተደርጓል። በዚህም መሰረት በተያዘው በጀት ዓመት የሰራተኞች ዝቅተኛ የደሞዝ ወለል እንደሚወሰን አውቀናል። በሌላ በኩል ደግሞ በጥቁር ገበያ የዶላር ምንዛሪ ቅናሽ ማሳየቱንና አይኤምኤፍ በኢትዮጵያ የብድር አቅርቦት ዙሪያ አዎንታዊ እርምጃ መታየቱን ከማሳወቁ ጋር የተያያዙ መረጃዎችን በዝርዝር እንመለከታለን። ከደሞዝ ጭማሪ ጋር በተያያዘ አስደሳች መረጃ ይፋ ተደርጓል። በዚህ መሰረት በተያዘው በጀት ዓመት የሰራተኞች ዝቅተኛ የደሞዝ ወለል እንደሚወሰን አውቀናል። ዝቅተኛ የሰራተኞች ደሞዝ ወለል እንዲወሰን የሚያስችል ቦርድ መቋቋሙን የኢትዮጵያ ሰራተኛ ማህበራት ኮንፌዴሬሽን አሳውቀዋል። በተያዘው በጀት ዓመት ቦርዱ በሚያቀርበው ጥናት መሰረት የሰራተኞች ዝቅተኛ የደሞዝ ወለል ይወሰናል ተብሎ እንደሚጠበቅ የኮንፌዴሬሽኑ የውጭና የህዝብ ግንኙነት መምሪያ ኃላፊ አቶ አያሌው መሐመድ ተናግረዋል። ቦርዱ ከሌ ሎች ሀገራት ተሞክሮን በመውሰድ የአገሪቱን የኢኮኖሚ ሁኔታ፣ የሰራተኞችን ገቢና ሌሎች መሰረታዊ ጉዳዮችን በማጥናት ዝቅተኛ የደሞዝ ወለልን የሚያጠና እንደሆነ የተናገሩት ኃላፊው ከመንግስት ከአሰሪዎችና ከኮንፌዴሬሽኑ የተወጣጡ አባላት እንዳሉት ገልጸዋል። ኃላፊው አያይዘውም ለመንግስት ሰራተኞች የደሞዝ ማሻሻያ መደረጉን በማስታወስ ደሞዝ ያልተጨመረላቸውና የዝቅተኛ ተከፋይ የሆኑት በአንድ ገበያ እኩል ሊገበያዩ የማይችሉ በመሆኑ ዝቅተኛው የደሞዝ ወለል በተያያዘው በጀት ዓመት ሊወሰን ይገባል ብለዋል። በኢንዱስትሪዎችና በግል የልማት ተቋማት ላይ የሚሰሩ ሰራተኞች አነስተኛ ደሞዝ የሚያገኙ በመሆኑ መንግስት ዝቅተኛ የደሞዝ ወለል እንዲወሰን የኢትዮጵያ ሰራተኛ ማህበራት ኮንፌዴሬሽን ተደጋጋሚ ጥሪን ሲያቀርብ መቆየቱ የሚታወስ ነው። በዚህም የተቋቋመው ቦርዱ በሚያሳየው የጥናት ውጤት በበጀት ዓመቱ ዝቅተኛ የደሞዝ ወለል ይወስናል ተብሎ እንደሚጠበቅ ኃላፊው ጨምረው አመላክተዋል። የመንግስት የልማት ድርጅቶች እንዲሁም የግል ሰራተኞች የሚተዳደሩባቸው ህጎች የተለያዩ ቢሆኑም ከደሞዝ ጭማሪ ጋር በተያያዘ በጋራ እንዲሻሻሉ ኢኮኖሚው በራሱ እንደሚያስገድድ ከዚህ በፊት ኢሰማኮ መጠየቁ ይታወሳል። ኮንፌዴሬሽኑ በ2011 ዓ ም የግል ሰራተኛው መነሻ ደሞዝ በአሰሪና ሰራተኛ ጉዳይ አዋጅ ህጋዊ እንዲሆን አስችሏል ያሉት የኮንፌዴሬሽኑ ፕሬዚደንት አቶ ካሳሁን ፎሎ በአዋጁ መሰረትም የወቅቱ የገበያና ኢኮኖሚ ሁኔታ እየታየ በየአመቱ መነሻ የደሞዝ ወለል የሚወስን የደሞዝ ቦርድ እንዲቋቋም ያዛል ብለዋል። በቅርቡ የተደረገው የደሞዝ ጭማሪ የልማት ድርጅቶችንና የግል ሰራተኞችን እንዲያካትት እየተሰራ እንደሚገኝም የኢትዮጵያ ሰራተኞች ማህበራት ኮንፌዴሬሽን በቅርቡ ማስታወቁ የሚታወስ ነው። የደሞዝ ይጨመር ጥያቄ የጋራ በመሆኑ ሁሉንም እንዲያካትት እየተሰራ መሆኑን አቶ ካሳውን ተናግረዋል። የልማት ድርጅቶች ሰራተኞች በቦርዳቸውና ለግል ተቋማት በአሰሪና ሰራተኛ አዋጅ መሰረት የመነሻ ደሞዝን የሚወስን ቦርድ ተቋቁሞ እንዲታይ የሚያዝ ህጋዊ ማዕቀፍ አለ ያሉት ፕሬዝደንቱ በዚህም የደሞዝ ቦርድ መንግስት አቋቁሞ የመነሻ ደሞዝ እንዲወስን ኮንፌዴሬሽኑ ሚናውን እየተወጣ ሊወጣ እንደነበር ገልጸዋል። ኮንፌዴሬሽኑ ቦርዱ ተቋቁሞ በፍጥነት ወደ ስራ እንዲገባ የድጋፍና ክትትል እንደሚያደርግ ነው አቶ ካሳውን ያስረዱት። አቶ ካሳውን አክለውም የመንግስት የልማት ድርጅት እንዲሁም የግል ሰራተኞች የሚተዳደሩባቸው ህጎች የተለያዩ ቢሆኑም በቅርቡ ከተደረገው የደሞዝ ጭማሪ ጋር በተያያዘ የዋጋ ጭማሪ እንዳይደረግ ሁሉም በቅንጅት መስራት እንዳለበት ገልጸው መንግስት አስተማሪ የሆነ እርምጃ መውሰድ እንዳለበትም ተናግረዋል። የገንዘብ ሚኒስትሩ አቶ አህመድ ሽዴ በቅርቡ የተደረገውን የመንግስት ሰራተኞች ተጫዋቾች የደሞዝ ጭማሪ አስመልክቶ ለመገናኛ ብዙሃን በሰጡት ማብራሪያ ጭማሪው 160 ቢሊዮን ብር ወጪ እንደሚጠይቅ ገልጸው ነበር። የደሞዝ ጭማሪው የበጀት ምንጭ ከፌዴራል መንግስት የ2018 ዓ.ም የመደበኛ ወጪ ውስጥ ለመጠባበቂያ ተብሎ ከተያያዘው ላይ ተቀናሽ የሚደረግ እንጂ ተጨማሪ የሚጸድቅ በጀት የለምም ተብሏል። ከዚሁ ጋር ተያይዞ ከሀገር ውስጥም ሆነ ከውጭ ተቋማት የሚጠየቅ ብድርና የሚታተም ብር እንደሌለም ተገልጿል። የገንዘብ ሚኒስቴር በማህበራዊ ትስስር ገጹ ላይ ያሰፈረው የፌዴራል መንግስት የ2018 በጀት ዓመት ማጠቃለያ እንደሚያሳየው ከአጠቃላይ 1.9 ትሪሊዮን ብር በጀት ውስጥ ለደሞዝ እና ለስራ ማስኬጃ ወጪ መጠባበቂያ ተብሎ 267.9 ቢሊዮን ብር ድልድል ተደርጓል። የሲቪል ሰርቪስ ኮሚሽን ያደረገው የደሞዝ ጭማሪ መደበኛ የመንግስት ሰራተኞች የመከላከያ፣ የፖሊስ፣ የጤናና የትምህርት ባለሙያችን ጨምሮ ሁሉንም የመንግስት ተቀጣሪ ደሞዝተኞችን እንደሚመለከት ታውቋል። በሌላ በኩል ደግሞ በጥቁር ገበያ የዶላር ምንዛሪ ቅናሽ ማሳየት ሰምተናል። አይኤምኤፍ በበኩሉ በኢትዮጵያ የብድር አቅርቦት ዙሪያ አዎንታዊ እርምጃ መታየቱን ይፋ አድርጓል። ዓለም አቀፉ የገንዘብ ድርጅት አይኤምኤፍ ልዑካን ቡድን የኢትዮጵያ የተራዘመ የብድር አቅርቦት አራተኛ ዙር ግምገማ በባለሙያዎች ደረጃ ከስምምነት ለመድረስ የሚያስችል አዎንታዊ እርምጃ ማሳየቱን አስታውቋል። በአራተኛው ዙር ግምገማ ላይ የሚደረገው ውይይት በመጪዎቹ ሳምንታት እንደሚቀጥል የልዑካን ቡድኑ መሪ አልቫሮ ፒሪስ ገልጸዋል። የአይኤምኤፍ ልዑካን ቡድን ይህንን የገለጸው ከጥቅምት 20 ቀን ጀምሮ እስከ ዛሬ ድረስ በአዲስ አበባ ጉብኝት ካደረገ በኋላ ባወጣው አጭር መግለጫው ነው። የልኡካን ቡድኑ የገንዘብ ሚኒስትሩ አቶ አህመድ ሽዴና የብሔራዊ ባንክ ገዢ ዶክተር እዮብ ተካልኝን ጨምሮ ከመንግስት ከፍተኛ ባለስልጣናት ጋር ውጤታማ ውይይቶችን ማድረጉን አስታውቋል። ባለሙያዎቹ ከባንኮችና የግል ኩባንያዎች ጋር ጭምር መገናኘታቸው በመግለጫው ላይ ተጠቅሷል። ውይይቶቹ የኢትዮጵያ መንግስት ከዓለም አቀፉ የገንዘብ ድርጅት 3.4 ቢሊዮን ዶላር የሚበደርበት ስምምነት አፈጻጸምን የተመለከቱ ናቸው ናቸው ዓለም አቀፉ የገንዘብ ድርጅት ስራ አስፈጻሚ ቦርድ ይህንን የተራዘመ የብድር አቅርቦት ያጸደቀው በሐምሌ 2016 ዓ ምት ነበር ድርጅቱ ከዚህ ቀደም በባለሙያዎች ያደረጋቸው ሶስት ግምገማዎችን መሰረት በማድረግም 851.7 ሚሊዮን ዶላር ብድር ለኢትዮጵያ መንግስት ለቋል በኢትዮጵያ መንግስትና በአይኤምኤፍ ባለሙያዎች መካከል በጥቅምት 2017 ዓ ምት ከተደረሰ የመጀመሪያ ግምገማ ስምምነት በኋላ ኢትዮጵያ 347 ሚሊዮን ዶላር ብድር ከድርጅቱ አግኝታል ተጠቅማለች። በህዳር 2017 ዓ ም በተመሳሳይ ሁኔታ ከተካሄደው ሁለተኛ ግምገማ በኋላ ደግሞ አይኤምኤፍ 251 ሚሊዮን ዶላር ለቋል። መቀመጫውን በዋሽንግተን ዲሲ ያደረገው አበዳሪ ተቋምና የኢትዮጵያ ባለስልጣናት በተራዘመ የብድር አቅርቦት ሦስተኛ ዙር ግምገማ ላይ ከስምምነት የደረሱት በግንቦት 2017 ዓ ም ነበር። ስምምነቱ በብድር አቅርቦቱ ለኢትዮጵያ ከተፈቀደው የገንዘብ መጠን ውስጥ 260 ሚሊዮን ዶላር ለመንግስት እንዲለቀቅ አድርጓል። ላለፉት ሁለት ሳምንታት በአዲስ አበባ ቆይታ ያደረገው የአይምኤፍ የልኡካን ቡድን መሪ በተራዘመ የብድር አቅርቦት አራተኛ ዙር ግምገማ ላይ በባለሙያዎች ደረጃ ከስምምነት ሊደረስ እንደሚችል ተስፋቸውን ገልጸዋል። የልኡካን ቡድኑ ጉብኝት አስመልክቶ አይምኤፍ በመጀመሪያ ያሰራጨው መግለጫ ጥቂት ያልተፈቱ ጉዳዮች እንደሚቀሩ ጠቅሶ ነበር። ሆኖም በኋላ ላይ ተስተካክሎ የተሰራጨው የድርጅቱ መግለጫ ይህንን ገለጻ አስቀርቶታል። ባለሙያዎቹ የጉብኝታቸውን የመጀመሪያ ግኝት መሠረት በማድረግም ለዓለም አቀፉ የገንዘብ ድርጅት ስራ አስፈጻሚ ቦርድ የሚ ቅርብ ሪፖርት ያዘጋጃሉ ተብሏል። ይህ ሪፖርት ለድርጅቱ ስራ አስፈጻሚ ቦርድ ከመቅረቡ በፊት ከአይኤምኤፍ አስተዳደር ይሁንታ ማግኘት ይኖርበታል። ሪፖርቱ በስራ አስፈጻሚ ቦርድ ውይይት ተደርጎበት ከጸደቀ፣ ድርጅቱ ለኢትዮጵያ ከፈቀደው 3.4 ቢሊዮን ዶላር ብድር ውስጥ የተወሰነውን እንደሚለቅ ይጠበቃል። አይኤምኤፍ ለአራት ዓመታት የሚቆየውን የተራዘመ የብድር አቅርቦት በሐምሌ 2016 ዓ.ም ም ካጸደቀ ወዲህ ለኢትዮጵያ መንግስት የለቀቀው የገንዘብ መጠን 1.8 ቢሊዮን ዶላር ደርሷል። የመጀመሪያው አንድ ቢሊዮን ዶላር የተለቀቀው የኢትዮጵያ የውጭ ምንዛሪ ግብይት በገበያ ላይ የተመሠረተ እንዲሆን መደረጉን ተከትሎ ነው። ከዚሁ ጋር በተያያዘ በጥቁር ገበያው የዶላር ምንዛሪ ቅናሽ ማሳየቱን የደረሰን መረጃ ያመለክታል። ከዚህ ቀደም 1 ዶላር በጥቁር ገበያ ያለው ምንዛሪ 180 ብር ደርሶ እንደነበር ለማወቅ ችለናል። በኢትዮጵያ የጥቁር ገበያ የምንዛሪ ምጣኔ ላይ ከሰሞኑ የተስተዋለው ከፍተኛ ግሽበት ዋነኛ መንስኤዎች ገንዘብን ከሀገር የማሸሽ ጥድፊያና በኢትዮጵያ የሚንቀሳቀሱ የእስያ ባለሀብቶች ሰዎች ለዶላር ያላቸው ከፍተኛ ፍላጎት መሆናቸውን የዘርፉ ባለሙያዎች አስታውቀዋል። በጥቁር ገበያው እስከ 180 ብር ደርሶ የነበረው የአሜሪካ ዶላር ዛሬ በትንሹ በመቀነስ እስከ 174 ብር መድረሱን መረጃዎች ያመለክታሉ። ይሁን እንጂ ይህ የምንዛሪ መጠን በመደበኛ ወይም ኦፊሴላዊ ገበያ 1 ዶላር በአማካይ በ153 ብር አካባቢ እየተመነዘረ ካለበት ጋር ትልቅ ልዩነት አለው። ባለሙያዎቹ የጥቁር ገበያው ከፍተኛ መዋዠቅ እንዲከሰት ያደረገው ከሰሞኑ በአፋር ክልል ተከስቷል በተባለ ግጭት ምክንያት ሀብታቸውን ከሀገር ለማስወጣት የሚፈልጉ ግለሰቦች ዶላር ለመግዛት የሚያደርጉት መሯሯጥ መሆኑን ተናግረዋል።